የትንሣኤውን ሳምንት በየቀናቱ ምን አለ የሚለው ነገር በትንሹ ምን ያያይ እንችላለን እያገናኘን ማለት ነው። እና እንግዲህ የአብይ ጾም ሳምንታት የራሳቸው መሰየም ስያሜ እንደነበራቸው እናስታውሳለን። አብይ ጾም እንዳበቃም የሆሳዕና የመጨረሻው እሁድ ነው። ከሆሳዕና አንስቶ እስከ ትንሣኤ ያሉት ደግሞ ወይ ደግሞ እስከ ቅዳም ሱር ያሉት ሰሙነ ሕማማት ተብለው የሚታወቁ ቀናቶች ናቸው። በእነሱ እያንዳንዳቸው የራሳቸው የሆነ ስያሜና የራሳቸውን ታሪክ እንደነበራቸው እናስታውሳለን። እሱን ደግሞ እንግዲህ ወሳይና እራሱን ቻለ ባለፈው ትምህርት ሰጠንበታል። ሰኞ ከወሳይና ማግስት ያለው ሰኞ ምንድን ነበር የሚለውን ነገር እሱ በትንሹ አይተን የአሁኑ ነው ሲያ ሰኞስ ምን ይመስላል የሚለውን እናየዋለን ማለት ነው። ሰኞ ሁለቱም ላይ ሰኞ ነው ነገር ግን በሰሙነ ሕማማት የነበረው ሰኞ እና በትንሳኤ ያለው ሰኞ ታሪኩ የተለያየ ነውና እሱን ነው በትንሹ ነው ማለት ነው። በሰሙነ ሕማማት እንግዲህ በሰሙነ ሕማማት የሰለፍናቸውን ቀናቶች ከነሱ ድማቶ ሲያብራሉኝ ሰምቷል። እና በዚህ ሳምንት ደግሞ ከሰሙነ ሕማማት ጋር የተያዘ ስያሜ ያላቸው በትናንትናው ዕለት የሚገኝ ማዕዶት ይባላል። በሰኞ ሰኞ ዕለት ማዕዶት ይባላልና እንደማይዶት ማለት ምን ማለት ነው? ለምንስ ማይዶት ተባለ? በጣም ጥሩ እውነት ነው። ከትንሣኤ ማግስት ያለው ሰኞ ማይዶት ነው የሚባለው። ከሳይና ማግስት ያለው ሰኞ ይሰተ በለስ ወይም ደግሞ ገበያ መፍታት፣ ገበያ የተፈታበት ቀን ብለን ጌታችን ገበያ እንደፈታ እንደገና ደግሞ በለስም እንዳደረቀ ያየንበት ሳምንት ነበር ሰኞ ከሰሞኑን ከትንሣኤ ማግስት ያለው ሰኞ ግን ማሄዶት ነው የሚለው። ማሄዶት ማለት ደግሞ ሽግግር፣ መሻገሪያ የሚል ትርጉም አለው። ወይም ደግሞ ፋሲካ ብሂል ማሄዶት ዘውቱ አድሆን ሞት ውስጥ ሕይወት ፋሲካ ማለት ማሄዶት ማለት ነው። ማሄዶት ማለት ደግሞ ከሞት ወደ ሕይወት የተሸጋገርንበት ማለት ነው የሚል ቅዱስ ያሬድ ንባብ አለ። በዚህ መንገድ ያው ማሄዶት የሚለው ቀጥተኛ ትርጉሙ አደረ ተሻገር የሚል ግስ ስላለ ሽግግር መሸጋገሪያ እንደማለት ነው። እንደ ድልድይ እንደ መሰላል አይነት ግስ ነው። መሰላል ማለት ይቻላል፣ ድልድይ ማለት ይችላል። ማሄዶ ስሎ እና ይህ ሳምንት የእያንዳንዱ ወይ ደግሞ ዕለታቱ ስያሜ ስላላቸው የትንሳኤ ማግስት ማሄዶት ተብሎ ስያሜ ሰጡታል። እሱ እንደተሰጠው ስንል ደግሞ እንግዲህ ባላት አንድ ቀን ብዙ ታሪኩን ሊፈጸሙ ይችላሉ። እነዛን ታሪኮች ደግሞ የብቻቸው ትንታኔ እየሰጡ በግላቸው እንዲቆሙና፣ እንዲከበሩ እንዲታወሱ ማድረግ የአባቶቻችን ሊቃውንት ስራ ነበር ማለት ነው። በነገራችን ላይ ባላትን ከአንድ ቦታ ወደ አንድ ቦታ ማንቀሳቀስ የተለመደ ተግባር ነው። ወይም ደግሞ አንዳንድ ባላት ቀመር ስላላቸው ራሳቸው በቀመራቸው የሚቀሳቀሱበት ቀናቶች አሉ ማለት ነው። ለምሳሌ ትንሳኤ እስከ መጋቢት 26 ሊወርድ ይችላል፣ እስከ ሚያዝያ 30 ሊወጣ ይችላል። ማለት በዚህ ሲንቀሳቀስ እንደፈልግ ማለት ከመጋቢት 26 ወርታች አይወርድም፣ ከሚያዝያ 30 ወደ ግንቦት አይወጣም እንጂ እንቀሳቀሳል። እና እንደዚህ ቀመር ያላቸው ማለት በገዛቻቸው በቀመራቸው በቀመራቸው እየተንቀሳቀሱ ከቦታ ወደ ቦታ ከአንድ ቀመር ሊሸጋገሩ ይችላሉ። በአንፃሩ ደግሞ ሊቃውንት ቀምረው እንደ ምሳሌ ልናገር የምችለው መጋቢት 27 ቀን መድኃኔዓለም ነው ዕለቱ፣ ወይ ደግሞ ስቅለት ነው። እና አባቶች በዓል ሲወስኑ በመጋቢት ከበሮ መምታትም እንዲሁ ልዩ ልዩ እንዲሁ ምግቡም የጠላውም የሌላ ዝግጅቱ ምን ምኑ በጾም እንደ ልብ ስለማይደረግ በ ጥቅምት መድኃኒዓለም እንዲከበር አድርጎታል ማለት ነው ጥቅምት መድኃኒዓለም ስለዋለና በተመሳሳይ የመጋቢት አምስት ያው ነገሩን ጥቅምት አምስት እንዲከበር አድርጎታል አባቶቻችን ይሄ ማለት ገሉ እና እንዲሁ ቅዳሴ ምን ምኑ ተቆሞ የማናኑ ገሉን እየሰሙ ይዋሉ የሚለው ነገር እንዳለ ሆኖ ማኅሌት ለመቆም ግን በዛ ቀን ብቻ እንደሆነ ተቀሳቀሱት ወይም ደግሞ ጥር አስራ ሁለት የሚከበረውን ጌታ ውሃውን ለጉጦ ወይን ያደረግበት ቀን መጋቤት ሀያ ሦስት ነው። የተፈጸመው በጥንቱ ስናየው መጋቤት ሀያ ሦስት ከተፈጸመው ባል አምጠው ጥር 12 አድርገውታል አባቶቻችን። ያ ማለት ይሁን ባል ከዋ ባል ለማድረግ ብለው ምክንያት ሰጠውታል። በዚህ መንገድ አሁንም አሁን እያልኩት ያለው ማይብሪ የተፈጸመው የስቅለት ዕለት ነው። የስቅለት ዕለት የተፈጸመውን ዕለት ወደ ትንሳይ ማግስት ወደ ሰኞ አባቶቻችን አመጣውታል። ያ ማለት አሁንም በሳምንቱስ የምናገኛቸው እስከ ቅዳሜ ያለውን ቀናት ያሉት ቀናት እያንዳንዳቸው ታሪክ አላቸው። ታሪኩ መቼው ተፈጸመ ካለ ሁሉም የተፈጸመ የስቅለት ዕለት የተፈጸመ የስቅለት ዕለት የተፈጸመውን አባቶቻችን ስቅለት ራሱ የመድኃኒዓለምን ቸርነት፣ እሱም ህማም ሞቱን፣ ስቅለቱን፣ ግርፋቱን፣ ችንካሩን እያሰብን እናከብር። ስለታሰብ የመድኃኒዓለም ወይ ደግሞ የዓርብ ዕለት ስቅለት ብቻ ነው የምናስበው። ሌሎችን ቀናት ደግሞ በስቅለት የተፈጸሙትን በዓላቶችን የተፈጸሙ ታሪኮች ለእያንዳንዱ ስያ የሚሰጧቸው በሳምንቱ እንዲከበሩ ይሆናሉ ማለት ነው። የሆነውስ ነው፣ ከረቡዕ ካላዛር በቃ ሌሎች እነዚያ ናቸው ማለት ነው። አዳም ስንል እንደገና አሁን ማክሰኞ መላእክት፣ ፍጥረታት፣ ቶማስ ያሉ ትባሉ አሉ። ዓርብ በሳምንቱ የዳግሚያ ስቅለት ይባለው ቤተክርስቲያን ትባላለች። ቅዳሜ አንስት ይባሉ። እነዚህ የተፈጸሙ ዓርብ ነው የተፈጸሙ የስቅለት ዕለት ማለት እና የብቻቸው እንዲቆሙ ወይ ደግሞ ይሄ መሸጋገር የተባለው ጌታችን ከሞተ በኋላ ነፍሳት ከሲኦል ወደ ገነት ተሸጋግረዋል ማለት ነው። ከሞት ወደ ሕይወት፣ ከአሳር ወደ ክብር፣ ከሲኦል ወደ ገነት ተሸጋግረዋል። የተሸጋገሩ ዓርብ ነው። ነገር ግን ዓርብ አሁን ስለኩ የነፍሳትን መሸጋገር በዋናነት የምናስተምርበት ጊዜ ማለት ነው። ወይ ደግሞ ብናስተምረው እንኳን ቀኑ ራስ ችሎ መክበር አለበት። ዋናው ጉዳይ የክርስቶስ ሞት ስለሆነ አደውን ሞት ሲሰውት ከሞት ወደ ሕይወት ሲሸጋገር ካሳር ወደ ማሰብ ስለነበረብን እሱን ማይዱ ስለ አብ ቤተ ክርስቲያን ታከብረዋለች። እና ማይዱት እንዲህ ከሆነ እንግዲህ በቤተ ክርስቲያን በብሉይ ኪዳን የነበረውንና የአዲስ ኪዳኑን እያነጻጸረ ይተነትናል። የብሉይ ኪዳን ምንድን ነው ካለ፣ ብሉይ ኪዳን እስራኤል 215 ዓመት በግብጽ ቆይተው በሙሳ አማካኝነት እግዚአብሔር ሙሴን አስነስቶ ባይረ ኤርትራን በሙሴ ብትር ከፍሎ እስራኤልን ከግብጽ ወደ ከናን ወደ ምድር እስራኤል አስገባ። አምላክ ያንን ባይረ ኤርትራን አሻግሯቸው ነበር እና ያመሻገር ነው ራሱ መሻገር ነው እና በዚህ ጊዜ ባይረ ኤርትራ ምንድነው? ግብጽ ምንድናት? ግብጻውያን ምንድናቸው? ፈርዖን ምንድነው የሚለውላ ስናይ ፈሮ ራሱን የቻለ ትርጉም አለው። በኤርትራ ራሱን የቻለ ትርጉም አለው። ግብፃን ራሳቸውን ትርጉም አላቸው። እስራኤላውያን ራሳቸውን የቻለ ትርጉም አላቸው። ሙሴ ራሱን የቻለ ብቱን ራሱን የቻለ ትርጉም አለው ማለት ነው። ምንድን ነው ስንል እንግዲህ ወሰማያ ለሲወል ግብፃ ለግብፅ ሲወል ግብፅ እሮ ትንላታል ከእስራኤል መከራ አምፃር ሲያንሳት ማለት ነው። እስራኤል በግብፅ የኖሩትን ነፍሳት በሲወል የኖሩትን የግዛት መራራ ስቃይ ጋር ነው ያነጻጽረው። ነፍሳት በሲኦል 5500 ዘመን ኖረዋል። እስራኤላውያንም በግብፃውያን ውስጥ ወድቀው 5500 ዘመን ዳውን እንኳን አንድ 215 ዓመት ቆይተዋል ማለት ነው። 215 ዓመት ቆይተዋል እና ይህንን እግዚአብሔር በሙሳ አማካኝነት ሊያወጣቸው ሲፈልግ ፈርዖንን እንደ ዲያብሎስ፣ ግብፃውያንን እንደ ሰራዊተ ዲያብሎስ፣ እስራኤልን እንደ መናን ወይ ደሞ እንደ ነፍሳት፣ ሙሴን እንደ ክርስቶስ፣ የሙሴን ብትር እንደመስቀል አድርጎ

የተወለደው የግብፃውያን መከራ በበዛበት ዘመን ነው። ክርስቶስ የተወለደው የነሳት መከራ በበዛበት ዘመን የነበረ ማለት ነው። ሙሴ የተወለደው ህፃናት እየተጨቆኑ ወንድ ወንዶች ገደብ ለምበበት ሰዓት የተወለደ ክርስቶስም እንግዲህ በተወለደ ጊዜ ወንድ ወንዶቹ በሄሮድስ አማካይነት ተገለዋል ማለት ነውና ሙሴ አሁንም ያደገበትና የኖረበትም ሁኔታ ከክርስቶስ ጋራ የሚመሳሰል ጉዳይ ነው ያለው ማለት ነው። እና ምዕመናንም በሲኦል እንዳሉ ነፍሳት ግብፃውያንን እንደ ሰራዊት ዲያብሎስ አድርጎ የሙሴን ብትል እንደ መስቀል አድርጎ ባህረ ኤርትራ እንደ ባህረ እሳት አድርጎ ያን እስራኤላውያን ተሻግረዋል ተሻግረዋል ተሻግረዋል። ያን ተሻግረው መድረስ ገብተዋል። አሁን በክርስቶስ ሕማም፣ በክርስቶስ ሞት፣ በክርስቶስ መስቀል ከዲያብሎስ ግዛት፣ ከዲያብሎስ ሰራዊቶች፣ ከሲኦል አኗኗር በክርስቶስ መስቀል ከሲኦል ወደገነ መሸጋገራቸውን ስና ማይሉት ብለን እናከብረዋልእና ይሄ ነፍሳት ከሲኦል ወደ ገነት ተሸጋገሩበት ቀን ማሰብ ይሄ ቤተ ክርስቲያን ትልቁ ስራ ስለማሄዱ ስላ ታከብረዋለች አለች ማለት ይሄ ነው።